የጥቁር ገበያ ሐዋላ እጅግ ባልተጠበቀ ሁኔታ ጨምረዋል። አዎ፣ ከሰሞኑ በከፍተኛ ሁኔታ እየተቀዛቀዘ የነበረው የጥቁር ገበያ ሐዋላ አዳሩን ባልተጠበቀ መልኩ። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 25 2018 ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰ የመጣው የጥቁር ገበያ ሐዋላ እጅግ ባልተጠበቀ ሁኔታ አዳሩን ሙሉ በሙሉ ተቀያይሯል። እንግዲህ ዶላርን ጨምሮ የተለያዩ የዓለም ሀገራት ገንዘቦች ከአንድ ብር እስከ 26 ብር ጭማሪ ያሳዩ ሀገራቶች መኖራቸውን ተመልክተን የ17 ሀገራትን መረጃ በጥዋቱ እንግዲህ ይዘንላችሁ ከች ብለናል። እነዚህ ሀገራቶች እንግዲህ በተለይ የዱባይ ዲርሃም ያልተጠበቀ ጭማሪ፣ የአሜሪካ ዶላር፣ የኩዌት ዲናር እንዲሁም የተለያዩ የዓለም ሀገራት እጅግ በከፍተኛ ሁኔታ ጨምረው ነው። ሙሉ መረጃውን ይዘንላችሁ የቀረብ ነው። እንዲሁም ከባንኮች እንግዲህ የሰባት ሀገራትን መረጃ ጭማሪ ተመልክተን በዚህ ቪዲዮ አካተን ወደ እናንተ ቀርበናል። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ በትናንትናው ፕሮግራማችን አንድ የኩዌት ዲናርን ስንመለከት 581 ብር የነበረ ቢሆን አዳሩን እንግዲህ ያልተጠበቀ ጭማሪ በማድረግ አንድ የኩዌት ዲናር 594 ብር ከ39 ሳንቲም ሲመነዘር 100 የኩዌት ዲናር 59439 የኢትዮጵያ ብር ሲመነዘር እንደሚውልና ላለፉት ቀናት ከነበረበት የ16 ብር አካባቢ ጭማሪ አሳይቷል ማለት ነው። ሌላው የአሜሪካ ዶላርን ስንመለከት ከሰሞኑ እንግዲህ በከፍተኛ ሁኔታ ጨምሮ 179 ብር አካባቢ የነበረ ቢሆንም አዳሩን ግን ባልተጠበቀ ሁኔታ እንግዲህ 180 ብርን ተሻግሎ አንድ የአሜሪካ ዶላር 182 ብር ከ47 ሳንቲም ሲመነዘር 100 የአሜሪካ ዶላር 247 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላርን ስንመለከት 129 ብር ከ87 ሳንቲም ሲመነዘር 100 የካናዳ ዶላር 12987 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። እንግዲህ እንደምታዩት የምንዛሬ ዋጋ እጅግ በከፍተኛ ሁኔታ እየጨመረ ያለበት ነው። በተለይ ከወራቶች በፊት አካባቢ ብሔራዊ ባንክ ዶላርን ለጨረታ ሲያቀርብ የጥቁር ገበያ ሐዋላ ያሽቆለቁል የነበረ ቢሆንም አሁን ላይ እንግዲህ የምንዛሬ ጨረታ አለመቅረቡ ይህንን የጥቁር ገበያ እንግዲህ ወደ መንሰራራት ያስነሳው ይመስላል። ዞሮ ዞሮ ብሔራዊ ባንክ እንግዲህ ዶላርን ለጨረታ ሲያቀርብ የጥቁር ገበያ ሐዋላ ይወድቃል፣ ይወርዳል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 239 ብር ከ81 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23981 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬው ዕለት እንግዲህ የባህሪን ዲናር በተለይ በትላንትናው ዕለት አንድ የባህሪን ዲናር 471 ብር የነበረ ቢሆንም አዳሩን በከፍተኛ ሁኔታ ጨምሮ 484 ብር ከ10 ሳንቲም ሲመነዘር 100 የባህሬን ዲናር 48410 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ለት 1 ዩሮ 210 ብር ከ48 ሳንቲም ሲመነዘር 100 ዩሮ 21048 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የሳውድ ሪያል ነው። እንግዲህ በዛሬው ዕለት የኳታር ሪያል መረጃው የለንም። ኳታርን አካባቢ ያላችሁ በኮመንት አስነበቡን እያልን በዛሬው ዕለት እንግዲህ የሳውድ ሪያልም ጭማሪ አድርጎ አንድ የሳውድ ሪያል 48 ብር ከ67 ሳንቲም ሲመነዘር 100 የሳውድ ሪያል 4867 የኢትዮጵያ ብር ሲመነዘር እንደሚውልና ላለፉት ቀናት ከነበረበት የሁለት ብር ከ35 ሳንቲም ጭማሪ አድርጓል ማለት ነው። ሌላው እንግዲህ ዩናይትድ አረብ ኤምሬት ባልተጠበቀ ሁኔታ ጭማሪ በማድረግ አንድ የዱባይ ድርሃም 50 ብር ከ10 ሳንቲም ሲመነዘር፣ 100 የዱባይ ድርሃም 5000 ከ10 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናርን ስንመለከት 257 ብር ከ50 ሳንቲም ሲመነዘር፣ 100 የጆርዳን ዲናር 25750 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 119 ብር ከ40 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11940 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሶስት የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 474 ብር ከ83 ሳንቲም ሲመነዘር 100 የኦማር ሪያል 483 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 225 ብር ከ40 ሳንቲም ሲመነዘር 100 የስዊስ ፍራንክ 22540 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 56 ብር ከ30 ሳንቲም ሲመነዘር 100 የእስራኤል ሽቅል 5630 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ዛሬ እንግዲህ ከህጋዊ ባንኮች አዲስ ባንክ ከዚህ በፊት እንግዲህ ያላቀረብኩላችሁን መረጃ የህብረት ባንክን ይዤላችሁ ቀርብ ያለሁኝ። የህብረት ባንክ አንድ የአሜሪካ ዶላርን 148 ብር ከ71 ሳንቲም ገዝቶ 151 ብር ከ68 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 195 ብር ከ95 ሳንቲም ገዝቶ 199 ብር ከ87 ሳንቲም እየሸጠ ይገኛል። ዩሮን 172 ብር ከ60 ሳንቲም ገዝቶ 176 ብር ከ06 ሳንቲም እየሸጠ እንደሚገኝ ከህብረት ባንክ ያገኝነው መረጃ ያመላክታል። ሌላው ከህጋዊ ባንኮች እንግዲህ በከፍተኛ ሁኔታ የሚመነዘረው የሮሃ ፎሬክስ በዛሬ ዕለትም እንግዲህ ጭማሪ ማድረጉን ተመልክተናል። በዚህም አንድ አሜሪካ ዶላርን 173 ብር ከ01 ሳንቲም ገዝቶ 176 ብር ከ47 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 218 ብር ከ55 ሳንቲም ገዝቶ 222 ብር ከ12 ሳንቲም እየሸጠ ይገኛል። ዩሮን 193 ብር ከ05 ሳንቲም ገዝቶ 196 ብር ከ91 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 203 ብር ከ02 ሳንቲም ገዝቶ 207 ብር ከ08 ሳንቲም እየሸጠ ይገኛል። የዱባይ ዲርሃምን 46 ብር 15 ሳንቲም ገዝቶ 47 ብር ከ07 ሳንቲም እየሸጠ ይገኛል። የሳውድ ሪያልን 45 ብር ከ56 ሳንቲም ገዝቶ 46 ብር ከ47 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 22 ብር ከ69 ሳንቲም ገዝቶ 23 ብር ከ14 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። እንግዲህ በዛሬ ዕለት የጥቁር ገበያ እጅግ በከፍተኛ ሁኔታ ባልተጠበቀ ሁኔታ ጨምሯል። ይህ ጭማሪ እንግዲህ በተለይ ለሀገራችን እጅግ ከፍተኛ ስጋት ነው። ሐዋላን ያጥፋልን። እንግዲህ እንደወትሮ ማለት ነው። ቪዲዮን ላይክ ላይክ ሸር ሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።